ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የጥቅምት 7 ቀን 2018 ዓመተ ምህረት የቀን ዜናችንን ዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ብልጽግና ጨንቆት ካፉ ሊያወጣው የፈራውን ሚዲያው ቀድሞ አጋልጦት ነበር። ሆኖም ባሌ ተራሮች ላይ የሚገኙት የብል ግናው ሊቀመንበር ያስተላለፉት ቀጭን ትእዛዝ ሚዲያው የተፋውን ውጦታል። ከፋኖ ጋር በድርድር ጦርነቱን ካላስቆማችሁ ድንብሎ ሳንቲም ብድር አታገኙም የተባሉት የብልጽግናው ሰዎች ድርድሩን እንዴት አድርገን ይፋ እናድርግ የሚል ምክክር አዳራሽ ዘግተው በሚመክሩበት ሰዓት ነበር። አንድ ሹመኛ ቀድመው ከፋኖ ጋር ልንደራደር ጥሪልና ቅርብ ሽማግሌ እየመረጥን ነው ብለው የተናገሩት ሚዲያው ዘገባውን ከገጹ ያነሳበትን ምክንያትና ብልጽግናን ለድርድር ያስገደደውን ሚስጥር በዜናችን አሰናድተነዋል።

ነውር ጌጡ የሆነው የብልጽግናው አገዛዝ ከባድ የተባለ ሌላ የጦር ወንጀል ፈጽሟል። የብልጽግናው ሰራዊት በጎንደር ቀጠና የፈጸሙት የጦር ወንጀል ምንድነው? የጦር ወንጀሉን ለመፈጸም ያቀረቡት ምክንያቱስ ምንድነው? የሚሉትን ነጥቦች በዜናችን የምናስደምጣችሁ ይሆናል። በታላቁ አርበኛ መከታው ማሞ የሚመራው አፋር፣ ሸዋ ጠቅላይ ግዛት እዝ ከፍተኛ ምስጋና ቀርቦለታል። ለጠቅላይ ግዛት እዙ ምስጋና ያቀረበው ማን ነው? በምን ምክንያት ነው የሚሉት ነጥቦች በዜናችን የሚደመጥ ዝርዝር ዘገባ ተዘጋጅቶለታል። ግራይ ጉዳይ ወደ ለየለት መንገድ እያመራ ይመስላል። ታደሰ ወረደ ከመቀሌ በረው አራት ኪሎ ሲጠሩ፣ ደብረ ጽዮንና ሞንጆሪኖ ደግሞ ካድሬዎቻቸውን መቀሌ ላይ ሰብስበው የታጣቂውን አመፅ ምን እናድርገው ሲሉ ጉባኤ ተቀምጠዋል። የትግራይ ታጣቂዎች የጀመሩት ተቃውሞ ደግሞ ከህዋት በተጨማሪ የህዋትን ደጋፊዎችም ወሽመጣቸውን የበጠሰ ነው ሲሉ የፖለቲካ ተንታኞች ይናገራሉ። የሰዓቱ ዜናችን ወደ እናንተ ከሚያቀርባቸው መረጃዎች መካከል አንዱ ነው። ሰዓቱ ሲደርስ ይቀርብላችኋል። ጋዜጣው የኃላፊውን ቃለ ምልልስ ከገጹ አነሳም። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ከኢትዮጵያ ፕረስ ድርጅት ጋር ያደረጉትን ቃለ ምልልስ ተከትሎ ያስተላለፈውን ዘገባ ከገጹ ላይ አንስቶታል። ዶክተር መንገሻ በቃለ ምልልሳቸው በአማራ ክልል እየተካሄደ ያለው የዘር ማጥፋት ጦርነት ለክልሉ መንግስት እንደከበደውና ለድርድር ጥሪ ለማቅረብ መዘጋጀቱን ተናግረው ነበር። ዶክተር መንገሻ ከሚዲያው ጋር አድርገውት የነበረውና ሚዲያው ከገጹ ያነሳው ዘገባ ላይ በክልሉ ያለው ጦርነት ከፍተኛ ውድመት አድርሷል። በድርድር ለመቋጨት የሚደረገው ጥረትም ቀጥሏል ብለው ተናግረው ነበር። ዶክተር መንገሻ አክለውም ጦርነቱን ለማስቆም የክልሉ መንግስት ዝግጁ መሆኑንና ለዚህም ከክልሉ የሚልሻና ፖሊስ አዛዦች መካከል አብዛኞቹ ላይ የሪፎርም ስራ መጀመሩንና ለፋኖም የድርድር ጥሪ ለማቅረብ ዝግጅቶች መጠናቀቃቸውን ገልጸው ነበር። ሚዲያው ዜናውን ካሰራጨ ከደቂቃዎች በኋላ ለምን ከገጹ ለማንሳት እንደተገደደ ባይታወቅም ዜናው ግን ከገጹ ተነስቷል። የብልጽግና አገዛዝ ከሁለት ዓመታት በላይ በአማራ ህዝብ ላይ እያካሄደ ያለው ያለውን የዘር ማጥፋት ጦርነት ተከትሎ በርካታ ዓለም አቀፍ ውግዘቶች እያስተናገደ ሲሆን በተለይም የገንዘብ ብድር ጥያቄውን በተመለከተ ዓለም ባንክና ዓለም አቀፉ የገንዘብ ድርጅት ጦርነት ላይ ስለሆናችሁ ተጨማሪ ብድር ልንሰጣችሁ አንችልም የሚል ምላሽ እንደሰጠው ይታወሳል። በዓለም አቀፍ ተቋማትና በዳሪ ድርጅቶች ሳይቀር ብልጽግናው በሚከተለው የጦርነት መንገዱ ትችትና ውግዘት እየደረሰበት መሆኑን ተከትሎ ለድርድር ራሱን እያዘጋጀ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የአማራ ክልል ኮሚኒኬሽን ኃላፊው ዶክተር መንገሻ ፈንታው የሰጡት አስተያየት ከሚዲያው እንዲነሳ የተደረገበት ምክንያትም የብልጽግናው ሊቀመንበር ሳይናገሩት አንድ የክልል ቢሮ ኃላፊ በመግለጹ ምክንያት መሆኑን ምንጮቻችን ተናግረዋል። ብልጽግና በሁለት ሳምንታት ውስጥ የአማራን ሕዝብ ቤት ለቤት እየዞረ መሳሪያ ነጥቆ ወንዱንም በየመንገዱ አስቁሞ ቀበቶ አስወልቆ ለመመለስ እየዛተ ሰራዊቱን ቢያስገባም በየቀበሌውና ቀጠናው ሁሉ ከፍተኛ ኪሳራ እየደረሰበት መሆኑ ይታወቃል። ሰራዊቱም ቢሆን ከአማራ ክልል እንዲያስወጡ ጥሪ እያደረገ ሲሆን ብልጽግና ፈቃደኛ ሆኖ ከክልሉ አላስወጣው ሲልም በጅምላ እጁን እየሰጠ ፋኑን እየተቀላቀለ ይገኛል። የአማራ ክልል ገዢ ፓርቲ ብአዴን ብልጽግናም ካድሪዎቹ በሰላም ወጥቶ መግባት ስለከበዳቸው ከፍተኛ ጭንቀት ላይ ናቸው። በዚህ የተነሳም ጦርነቱን እንዲያስቆሙላቸው ለብልጽግናው ሊቀመንበር ጥያቄ ማቅረባቸውን የጣና ቴሌቪዥን ምንጮቻችን ገልጸዋል። በብልጽግናው ሊቀመንበር በኩል የተሰጠው ምላሽ ግን ጦርነቱ እንዲቆም የክልሉ መንግስትና የፋኑ መሪዎች ተነጋግራችሁ በሽማግሌ ታረቁ የሚል እንደነበር የገለጹት ምንጮቻችን ሰዎችን የብልጽግናው ሊቀመንበር ያቀረቡት የሰላም አማራጭ በፋኖ ቅቡልነት ማጣቱን ተከትሎ በአዴን ሌላ የድርድር ሀሳብ እንዲሰጧቸው ለብልጽግናው ሊቀመንበር ጠይቀዋል። የብልጽግናው ምክክር ኮሚሽን ኮሚሽነር መላክ ወልድ ማርያም በቅርቡ ዘውዱ ሻው ሚዲያ ላይ ቀርበው ባደረጉት ቃለ ምልልስ የድርድር ጥያቄ ለፋኖ ታጋዮች በይፋ በሚዲያ አቅርበናል፣ በእነሱና በእኛ መካከል የሚገኙ ግለሰቦችንም በቃል ደረጃ ነግረናቸዋል። ነገር ግን ፈተና የሆነብን አንድ ወጥ አለመሆናቸው ነው ሲሉ መናገራቸው ይታወሳል። እነዚህ ተከታታይ ንግግሮችን ስንመለከት ብልጽግና ከፋኖ ጋር የመደራደር ግዴታ ውስጥ መግባቱን ነው። በዚህ ጉዳይ ከፋኖ በኩል የተሰጠ ምላሽ ባይኖርም በመሪ ደረጃ ድርድሩን እንደማይቃወሙ የሁለቱም አደረጃጀት መሪዎች በተለያየ ጊዜ መናገራቸው አይዘነጋም። አገዛዙ ቀብር ላይ የነበሩ ንጹዋንን አሰረ። ሁሉንም የጦር ወንጀሎች በመፈጸም ፀረ አማራ ተግባሩን ያስመሰከረው የብልጽግናው ሰራዊት በጋይንት አውራጃ በቀብር ላይ የነበሩ ንጹዋንን ከባድ ድብደባ በመፈጸም ለስር የዳረጋቸው ሲሆን አስከሬኑ እንዳይቀበርም ክልከላ አድርጓል ተብሏል። በጋይንት አውራጃ ትናንትና በነበረው ከባድ ውጊያ በፋኖ ብርቱ ምት ያስተናገደው የብልጽግናው ጥምር ጦር በእርሻ ስራ ላይ የነበሩ ንጹዋንን በግፍ መረሸኑ የሚታወቅ ሲሆን ዛሬም ከሰባዊነት ባፈነገጠ መልኩ አስከሬን እንዳይቀበር ክልከላ ፈጽሟል ሲል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የኮሮ ህዝብ ግንኙነት ክፍል እንደገለጸው በትናንትናው እለት ከጨጮ እስከ አርብ ገቢያ ድረስ በነበረው ውጊያ የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ ማስተናገዱን አስታውሶ የተወሰደበትን የጸረ ማጥቃት እርምጃ በንጹሀን ላይ በቀሉን ተወጥቷል ብሏል። ይህ ድርጅቱ ደግሞ የብልጽግናውን አገዛዝ በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻ ያስመሰክረም መሆኑን የአካባቢው ህዝብ እንዲረዳው አድርጎታል ሲል ቃል አቀባይ ክፍሉ ጨምሮ ገልጿል። የህዝብ ግንኙነት ክፍሉ አክሎም ነውረኛው የብልጽግና አገዛዝ ከማህበረሰብ ባህልና ወግ የተፋታ የጦር ሕግና መርህ በፍጹም የማያውቅ መሆኑን ዛሬ በጋድ አሳይቷል ብሏል። ከዚህ በፊት ያደርገው እንደነበረው ትናንትም ንጹሐን አርሶ አደሮችን ከየማሳቸው የገደለ ሲሆን፣ ይህ ደግሞ የአገዛዙ ሰራዊት ሁሌም የበቀል መወራረጃው ንጹሐን ላይ የጭካኔ በትሩ ማሳረፍ ነው። ከዚህ አስነዋሪ ድርጊቱና ተግባሩ መቸውንም ሊፋታ እንደማይችልም አክሎ ተናግሯል። ይህ የአገዛዙ ሰራዊት ነውር ከዚህ በፊትም በተመሳሳይ አንድ የፋኖ ታጋይ በውጊያ ሲሰዋ አስከሬኑ እንዳይቀበር መከልከሉ ይታወሳል። በወቅቱም የአካባቢው ህዝብ የተሰዋውን ፋኖ አስከሬን አጅቦ ከትውልድ ቀያ ውራቅ ብሎ በሚገኝ ቤተ ክርስቲያን የቀበረው ቢሆንም በሚልሻና በካድሬ ጥቆማ ፋኖውን የቀበሩት ሰዎች እየታደኑ ሲታሰሩ እንደነበር አይዘነጋም። የዛሬውን ለየት የሚያደርገው ግን የአገዛዙ ሰራዊት አላስቀብርም ብሎ የከለከለው የተሰዋ ፋኖን ሳይሆን በራሱ ጭካኔ የተረሸኑ ንጹዋን አርሶ አደር ሰራተኞችንም መሆኑ ነው። ለዚህ ሰራዊት አዛዥ ነው የላይ ጋይንት ወረዳ ዋና አስተዳዳሪ የከተማ መሬት ስጦታ ያበረከቱላቸው። ይህ በእንዲህ እንዳለ በትናንቱ የፋኖ ብርቱ ተጋድሎ በርካታ የብልጽግናውን ጥምር ጦር ጉዳት ያደረሰው አርበኛ ሞገስ አበባው መስዋዕቱ ይታወሳል። የጀግናውን አርበኛ መስዋዕት ተከትሎም የብልጽግናው አገዛዝ በህይወት እያለ በጀግንነቱ ላደረሰበት ጉዳት አስከሬኑን ባለማስቀበር በቀሉን ለማወራረድ የሄደበት መንገድ በርካቶችን አሳዝኗል፣ አስከፍቷልም ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ጦርነት ውስጥ መሞትና መቁሰል የሚያጋጥም ቢሆንም በጦርነት ሕግ ሰብአዊ እንክብካቤዎችና ድጋፎች ግዴታዎች ናቸው የሚሉት አስተያየት ሰጪዎች፣ የመንግስት ሰራዊት ግን እነዚህን ሰብአዊነት በተደጋጋሚ ጊዜ ሲጥስ ቆይቷል በማለት ትዝብታቸውን ገልጸዋል። የብልጽግናው አገዛዝ ግን ዛሬ በጋይንታ አውራጃ የፈጸመው ከሕግም ከሞራልም የተፋታ ነውና የሟቹን አስከሬን ግብአተ መሬት ለመፈጸም የተንቀሳቀሱ ዘመድ ጓደኞቹ፣ እንዲሁም የአካባቢው ማህበረሰብ ቀብሩ መፈጸም የለበትም በሚል ብዙዎቹን ደብድቧቸዋል፣ የተወሰኑትም ለእስር ዳርጓቸዋል ተብሏል። በለቅሶ ላይ ተገኝተው ሁኔታውን የታዘቡ የአይንማኞች ለጣና ቴሌቪዥን እንደገለጹት በቀብር ስነ ስርዓቱ በርካታ የማኅበረሰብ ክፍል የተገኘ ቢሆንም በመንግስት የጸጥታ ኃይሎች በመደብደባቸው እንዲበተኑ ሲደረግ፣ ሀዘንተኛ የሆኑና የሟቹ የቅርብ ዘመድ ናቸው የተባሉት ደግሞ አስከሬኑን ሳይቀብሩ ወደ እስር ቤት ተወስደዋል ሲሉ ምስክርነታቸውን ሰጥተዋል። አፋዲሶ ጠቅላይ ግዛት ህዝብ ነጻ ባወጣቸው ወረዳዎችና ቀበሌዎች የሚያካሄደውን ህዝባዊ ውይይት አጠናክሮ መቀጠሉን ገልጿል። ውይይቱ ትናንትም ቀጥሎ በይፋት አውራጃ ቀወት ቀጠና ከ17 ቀበሌዎች የተውጣጡ የአገር ሽማግሌዎችና የሃይማኖት አባቶች ከፋኖ መሪዎች ጋር ተወያይተዋል። የአፋዲሶ ጠቅላይ ግዛት ህዝብ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ብላከው መረጃ እንዳስታወቀው ውይይቱ የተካሄደው የሸዋ ጠቅላይ ግዛት ህዝብ የሚዲያና ኮሚኒኬሽን ጉዳይ ኃላፊ አርበኛ ዶና አበበ የአጼ አምደጽዮንኮር ዋና ዘመቻ መሪ አምሳ አለቃ ጻዬ ወልዴና የአጼ አምደጽዮንኮር ምክትል ህዝብ ግንኙነት ኃላፊ ፋኖ አባቢ ዘውዱ በተገኙበት ከሊቃውንት አባቶች ጋር ውይይት ተደርጓል ብሏል። በውይይቱ ላይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እና የህዝብ ደህንነት ጉዳዮች የተነሱ መሆኑን የገለጸው የሚዲያና ኮሚኒኬሽን ክፍል መረጃ ከዚህ በተጨማሪ እዙ በዘረጋቸው ህዝባዊ አስተዳደሮች ላይ ያጋጠሙ ተግዳሮቶች ያስራ የሳር ክፍተቶችና የፍትህ አሰጣጦች ላይ ውይይት መደረጉንም አክሎ ገልጿል። ውይይቱ ላይ የተገኙ አመራሮች ለተነሱ ጉዳዮች ማብራሪያ በመስጠት ወደፊት መስተካከል ለሚገባቸውና መሰራት ላለባቸው ጉዳዮች የመፍትሄ አቅጣጫ አስቀምጠዋል። በውይይቱ ላይ የተገኙ የሀገር ሽማግሌዎችና የሃይማኖት አባቶች ጠቅላይ ግዛት ህዝቡ በማህበረሰብ አቀፍ ልማት በመንገድ ግንባታ ዘራፊን በማጽዳትና ትምህርትን በማስቀጠል ተግባሩ ምስጋና ይገባዋል። የአማራ ህዝብ በመሠረተ ልማት ወደኋላ መቅረቱ ሳያንሰው ጭራሽ ትምህርት መከለ ደግሞ የግፉን ብዛት የሚያጎላው ነው። ፋኖም የህዝብን ፍላጎት ቀድሞ በመረዳት ትምህርት ላይ የወሰዳችሁት ቆራጥ ውሳኔ በአማራ ህዝብ ፊት በክብርና በኩራት የሚያስቆማችሁ የወገንተኝነት ተግባራችሁ ነው ሲሉ ተናግረዋል። ተሰብሳቢዎቹ አክለውም የአማራ ፋኖ ወደ ትግል ሲወጣ ኑሮ ተወዶበት ወይም በግሉ የሚልስ የሚጎርሰው አቶ ሳይሆን እንደ ህዝብ የህልውና አደጋ ስለተጋረጠብን ነው። በሁሉም የአማራ ክልል የሚገኘው ፋኖ አቋሙ ይህ ነው። ነገር ግን ለምን አንድ መሆን እንዳልተቻለ ግልጽ እንዳልሆነላቸው የጠየቁ ሲሆን የአማራ ህዝብ የገጠመው ፈተናና የተጋረጠበት አደጋ በግልጽ የሚታወቅ ነው። ይህን ሁሉ ግፍና መከራ በአማራው ላይ ማን አስጀምሮ ማን እያስቀጥለው እንደሆነም ከህዝብ የተሰወረ አይደለም። በመሆኑም ፋኖ ህዝብን በማወያየት የህዝብን ፍላጎት ባስጠበቀና ባከበረ መልኩ አንድነቱን ሊመሰረት ይገባል ሲሉ አሳስበዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በየወቅቱ ትግሉ ያለበትን ደረጃ በመገምገም ለሰራዊቱና ለህዝቡ ግንዛቤ በመፍጠር የቀጣይ የትግል አቅጣጫዎችን በመንደፍ እየታገለ ይገኛል ይገኛል የአማራ ህዝብ እየታገለ የሚገኘው ለስር ነቀል ለውጥ በመሆኑ ባለፉት ሁለት ዓመታት አዳዲስ የአስተዳደር ስርዓቶች በመዘርጋት አዲስ የፖለቲካ ስርዓት ለመገንባት እዙ በርካታ ሥራዎች እየሰራ ነው ትግሉን በአጭር ጊዜ ለማጠናቀቅም ህዝባዊ መሠረት ያለው ትግል መደረግ እንዳለበት የሸዋ ጠቅላይ ግዛት ህዝብ በጽኑ ያምናል ሲል የዙ ሚዲያና ኮሚኒኬሽን ክፍል አስታውቋል በአራቱም ቀጠናዎች የሚገኘው የአማራ ፋኖ ነጻ ባወጣቸው ቀበሌዎችና ወረዳዎች የሚገኘውን የህብረተሰብ ክፍል በመሰብሰብ ውይይት እያደረገ ሲሆን ለትግሉ ቀጣይነትና ስኬትም ከአማራ ህዝብ ግብዓት የሚሆኑ ሐሳቦች፣ ለትግሉ ሞተር የሆነውን ህዝባዊ ደጀነነትና የስንቅ ድጋፍ እየተሰጠው ይገኛል። የመቀሌ መንገድ በድጋሚ ተዘጋም። የታጣቂዎች የተጠናከረ አመፅ በትግራይ ክልል ዛሬም ቀጥሎ የዋለ ሲሆን የአዲግራት ከተማ ማዘጋጃ ቤትና የዞኑ አስተዳደር ቢሮ በታጣቂዎች ተዘግተዋል። የመቀሌ መንገድም በአርሚ አምሳ ታጣቂዎች ተዘግተዋል። የህወሀት መሪዎች በቅርቡ ከኤርትራ አስተዳደር ጋር በፈጠሩት ጽምዶ የተባለ የጦርነት ትብብር የተነሳና በክልሉ ያለው አፈና መብዛቱን ተከትሎ የትግራይ ታጣቂዎች አመፅ ካስነሱ ዛሬ አምስተኛ ቀናቸውን ይዘዋል። በአምስተኛ ቀናቸውም አዲግራት ከተማን ሙሉ በሙሉ ዘግተው ተቃውሟቸውን ሲያካሂዱ ያረፈዱ ሲሆን አዲግራት ዩኒቨርሲቲ በመግባትም ተቃውሟቸውን ማሰማታቸው ታውቋል። የታጣቂዎች አካሄድ ከቁጥጥር ውጭ እየሆነ መሆኑን የተረዳው ህወሀት በመጨረሻ ማስገዳጅ ስብሰባ መቀመጡን የገለጹት ምንጮች ዛሬም በመቀሌ የታጣቂዎች ጉባኤ መካሄዱን ተናግረዋል። በኦህዴድ ብልጽግና ለትግራይ ክልል አስተዳዳሪነት የተመደቡት ጄኔራል ታደሰ ወረደም በበኩላቸው ትናንት ምሽት ወደ አዲስ አበባ ቀንተዋል። ዛሬ በቤተ መንግስት ከብልጽግናው ሊቀመንበር ጋር ተገናኝተው የመከሩ ሲሆን የሥራ መመሪያና የአፈጻጸም ግምገማም እንደተደረገባቸው ለማወቅ ተችሏል። ሁሉም የህወሃት ታጣቂዎች በህወሃት ላይ ተቃውሟቸውን ሲያቀርቡ እስካሁን ብዙም ተሳትፎ ያላደረጉት ውስን አርሚዎች ብቻ ሲሆኑ ዛሬ አርሚ ሃምሳ የሚባለው ታጣቂዎች ቡድን ከመቀሌው ወደ ሀገረ ሰላም የሚወስደውን መንገድ በመዝጋት አመጹን ተቀላቅሏል። በአማራ ክልል ራያ አላማጣ የሰፈረው የታጣቂ ኃይል ግን እስካሁን ድረስ ተቃውሞውን ያልተቀላቀለ ሲሆን በአካባቢው ከሚገኙ የብልጽግና ሰራዊት መሪዎችና አንዳንድ የፋኖ መሪዎች ጋርም ግንኙነት መመስረቱን የአካባቢው ነዋሪዎች ለጣና ቴሌቪዥን ባደረሱት መረጃ አስታውቀዋል። የህወሀት ታጣቂዎች አመፅ መነሳቱን ተከትሎ የህወሀት ብቻ ሳይሆን በአገር ውስጥና በውጭ የሚኖሩ የህወሀት ደጋፊ ኃይሎችንም ያስደነገጠ ክስተት ነው የሚሉት የፖለቲካ ተንታኞች በተለይም ህወሀትን ተስፋ አድርገው የነበሩ ኃይሎች ከፍተኛ ድንጋጤ እንዳደረባቸው ተናግረዋል። የብሔሩ ምሁራንና ፖለቲከኞች በበኩላቸው ለአመታት የታፈነው የትግራይ ህዝብ ስቃይና መከራ በታጣቂዎች ቁጣ ተገለጸ። ከዚህ በኋላ የህወሀት እጣ ፈንታ ተሳዳጅነት ነው የሚሆነው ሲሉ ተናግረዋል። የፈንቅሉ መሪ የነበረው አቶ ሚኪያስ በበኩሉ አሁን ሁሉም የትግራይ ህዝብ በተለይም አርሶአደሩ ሙሉ በሙሉ በመውጣት የህዋትን መሪዎች ለህግ ማቅረብ ይኖርበታል። ህዋት የእያንዳንዱን አርሶ አደር ንብረት የዘረፈ ቡድን ነው። ለህዋት ስልጣንና እድሜ ሲባል ህይወቱን ማጣት የለበትም በማለት ተናግረዋል። የታጣቂዎች አመጽ መነሳቱን ተከትሎ በክልሉ ስርዓት አልበኝነትና የእርስ በርስ ጦርነት እንዳይነሳ ስጋት ያደረባቸው ፖለቲካ ተንታኞች በበኩላቸው የሽሬ ወርቅ ህወሓት መሪዎችና ራሳቸውን ባህላዊ ጄኔራል እያሉ የሚጠሩት የታጣቂው አዛዦች የህልውና ዋስትናቸው ነው። ለዚህ ወርቅ ሲሉ በትግራይ ክልል የእርስ በርስ ጦርነት ሊለኩሱ ይችላሉ በማለት በህወሓት መሪዎችና በጄኔራሎቹ ላይ ወቀሳ ያቀርባሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ክቡራትና ክቡራን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።